ሰላም ጤና ይስጥልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬው ፕሮግራሜ የሳቅ ጠቀሜታ ነው የምነግራችሁ። በነገራችን ላይ መሳቅ፣ ይሄ ጊዜያዊ ደስታን ከመስጠት ባለፈ ለሰውነት በጣም በርካታ ጠቀሜታዎች አሉት። እስቲ ዛሬ አንድ ሰው የሚስቅ ከሆነ ደስተኛ የሚሆን ከሆነ በቀን ውስጥ ለተወሰነ ለተወሰነ ሰዓት የምትስቁ የምትጫወቱ፣ ዘና የምትሉ አይነት ሰዎች ከሆናችሁ ሰውነታችሁ ምን አይነት ጠቀሜታን እንደሚያገኝ እነግራችኋለሁ የሳቅ ጥቅም ምንድን ነው የሚለውን እናያለን አብራችሁ ቆዩ ዶክተር ዮናስ ነኝ ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ ይሄን መረጃም ደግሞ ላይክና ሼር እያደረጋችሁ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ በመጀመሪያ ደረጃ አንድ ሰው የሚስቅ ደስተኛ የሚሆን ከሆነ በመጀመሪያ የሚፈጠረው ይሄ የሕመም ስሜቶችን ለመቀነስ ይችላል። ይሄ ማለት ምንድን ነው? ለምሳሌ ህመምን ያስረሳል ማለት ነው። በሌላ እንትን አሁን ታማችሁ ከሆነ ወይ አልጋም ላይ ልትሆኑ ትችላላችሁ፣ ወይ የሆነ የሕመም ስሜት ውስጥ ከሆናችሁ፣ ከሆነ ሰው ጋር እየተጫወታችሁ ብትስቁ ደስተኛ ብትሆኑ ያህንን ህመም ትረሱታላችሁ፣ ወይም ደግሞ የሕመም ስሜቱ በከፍተኛ ሁኔታ ይቀንስላችኋል። አሁን ሆድ ቁርጠት ቢሆን ራስ ምታት ቢሆን የሆነ

የሆነ ነገር ወይ ስብራት ገጥማችሁ ቁስለት ሊሆን ይችላል። የሆነ የሚጠዘጠዝ እንደዚህ አይነት ስሜቶች ካለባችሁ በዛ ሰዓት ላይ ስትስቁ፣ ስትጫወቱ ያሀ ህመም በከፍተኛ ሁኔታ ይቀንሳል። ይሄ ለምድ የሚሆነው በተለይ ከስነ ልቦና ጋር የተያያዘ ትልቅ እገዛ ስላለው ነው። አሁን በአይምሯችሁ ህመምን የምታብሰለስሉት ከሆነ የህመም ስሜቱ ላይ ከሆነ ፎከስ የምታደርጉት ያሀ ነገር ይብለጥ ህመሙ እንዲሰማችሁ ያደርጋል። ነገር ግን ስትስቁ ጫወቱ ትኩረታችሁ ደስታ ላይ ሳቅ ላይ በሚሆንበት ጊዜ አይምሯችሁ ይሄን ህመም ሰውነታችሁ ላይ ያለውን የህመም ስሜት ከማሰብ ይልቅ ሳቁ ላይ ጨዋታው ላይ ስለሚሆን በከፍተኛ ሁኔታ የህመም ስሜትን የመቀነስ አቅም አለው። ሌላውና ዋነኛው ጭንቀትን ለመቀነስ በተለይ በተለይ እንደሚታወቀው እንግዲህ ሰውነታችሁ ላይ አሁን ስትስቁ ደስተኛ ስትሆኑ የደስታ ሆርሞን በከፍተኛ ሁኔታ ይመነጫል። በተቃራኒው ደግሞ የስትረስ የጭንቀት ሆርሞን ይቀንሳል። እነዚህ ሁለት ነገሮች ምን ጊዜም ተቃራኒ ነገሮች ናቸው። አሁን ስትረስ የጭንቀት ሆርሞን ሰውነታችሁ ላይ በሚጨምር ጊዜ አሁን ስትጨናነቁ፣ በስራ ሊሆን ይችላል ከፍተኛ ውጥረቱ ስትገቡ በሆነ ነገር ድባቴ እንደዚህ አይነት ነገሮች ስትገቡ ስትረስ ሆርሞን በጣም ይጨምራል። የደስታ ሆርሞን ደግሞ ይቀንሳል። በተቃራኒው ደግሞ ስትስቁ፣ ስትጫወቱ፣ ደስተኛ ስትሆኑ ስትረስ ሆርሞን በከፍተኛ ሁኔታ ይቀንስላችኋል። በተቃራኒው የደስታ ሆርሞን ይጨምራል። ይሄ ታዲያ የጭንቀት ሆርሞን ሰውነት ላይ መቀነሱ፣ ይሄ ጭንቀትን ከማቅለል ባለፈ ከሰውነትም ጋር ተያይዞ በጣም በርካታ ጥቅሞች አሉት። አሁን ጭንቀት ከደም ግፊት ጋር እያያዛል፣ ከልብ ሕመም ከሰውነት ከስብ ክምችት ጋር እያያዛል፣ ከኮሌስትሮል ከተለያዩ ነገሮች ጋር ተያይዞ እራሱን የቻለ የሰውነት ጉዳት ያመጣል። ስለዚህ እዚህ ጋር ጭንቀትን እየሳቃችሁ ስትቀንሱ በተዘዋዋሪ አዋሪ የሰውነታችሁን በርካታ ክፍሎች ጤናኛ እንዲሆኑ እያደረጋችሁ ነው። ስለዚህ ሳቅ ይህንንም ጠቀሜታ ይሰጣችኋል ማለት ነው። ሦስተኛው ነገር የበሽታ መከላከል አቅምን ይጨምራል። በነገራችን ላይ መሳቅ፣ ደስተኛ መሆን በከፍተኛ ሁኔታ በሽታ የመከላከል አቅማቸውን እንዲጨምር ያደርጋል። ብዙ ጊዜ አሁን ጭንቀት፣ ድብርት፣ ድባቴ፣ መከፋት፣ ማዘን እንደዚህ አይነት ስሜቶች የበሽታ መከላከል አቅማችሁን በከፍተኛ ሁኔታ ያዳክማሉ። በተለይ በትናንሽ ሕመሞች ቶሎ ቶሎ እንድትጠቁ ያደርጋቸዋል። ይሄ ጉንፋን፣ ራስ ምታት፣ ከጭንቀት ጋር ተያይዘው የሚመጡ ሕመሞች፣ ሳል፣ የመተንፈሻ የመከላከያ አካል ችግሮች እንደዚህ አይነት በሽታ መከላከል አቅማቸው ሲዳከም የሚመጡ ችግሮች ናቸው። ስለዚህ እዚህ ጋር አሁን ስትስቁ ደስተኛ ስትሆኑ፣ በነገራችን ላይ ሳቅ ስላችሁ ይሄ ዝም ብሎ ከአንገት በላይ ሳቅ ሳይሆን ከልባችሁ፣ በሆነ ነገር ተደስታችሁ፣ በሆነ ጨዋታ ከጓደኞቻችሁ ሊሆን ይችላል፣ ከቤተሰብ ሊሆን ይችላል፣ ከልባችሁ ስትስቁ ስትደሰቱ የሚመጡ ለውጦች ናቸው እንጂ ዝም ብሎ ከአንገት በላይ ስለሳቃችሁ አይደለም። ሌላው ለልብ ጤንነትም በተመሳሳይ እጅግ እጅግ በጣም ጠቃሚና አስፈላጊ ነው። በምትስቁ በምትጫወቱ ዘና በምትሉ ጊዜ በተለይ የልባችሁ መስሎች ዘና እንዲሉ ያደርጋል። ይኸውን የልብ መኮማተር በተለይ ችግር እንዳይገጥማችሁ፣ ልባችሁ ደም የማሰራጨት ስራውን በከፍተኛ ሁኔታ እንዲሰራ ያስችላል፣ ለሰውነታችሁ ደምን በበቂ ሁኔታ እንዲያሰራጭ። በነገራችን ላይ ይሄ ከጭንቀትም ጋር እየያዛል ቅድም አሁን ስትረስ ከሚያመጣቸው ችግሮች አንዱ ምንድን ነው? የደም ግፊት ነው። በተለይ የደም መስሎቻችሁ እየጠበቡ እንዲሄዱ ሲሄዱ የደም ፍሰታችሁ እንዲስተጓጉል ያደርጋል። በተዘዋዋሪ ጭንቀት ሲቀንሱ፣ የደም ዝውውራችሁ ሲስተካከል ትልቅ ጫና የሚቀንሰው ማ ላይ ነው? ልባችሁ ላይ ነው ማለት ነው። ልባችሁ በነዛም ጠቀሜታ ያገኛል። የልባችሁ ምስሎችም ጤናማ እንዲሆኑ ያደርጋል። ልብ በአጠቃላይ በተለይ ለልብ ድካም ለእንደዚህ አይነት ሕመሞች እንዳትጋለጡ የመከላከል ስራንም ይሰራላችኋል ማለት ነው። ሌላው ከዚህ ከስነ ልቦና ጋር ተያይዞ ደግሞ አንዳንድ ሁለት ሀሳቦችን ልንገራችሁ። አንደኛው ሳቂታ መሆን መሳቅ፣ በአይምሮ ነፃ መሆን ደስተኛ መሆን ትልቁ ጠቀሜታ ከሰው ጋር ተግባቢ እንድትሆኑ ያደርጋችኋል። ለምሳሌ በጣም ጭንቀት ውስጥ ያለ ድባቴ፣ ድብርት ውስጥ ያለ ሰው ምንጊዜም ይሄ ከሰው ጋር ከመግባባት ነፃ ሆኖ ከመጫወት ይልቅ ብቸኝነትን፣ ጭምት መሆንን ይመርጣል። ነገር ግን በተቃራኒው ስትስቁ፣ ስትጫወቱ ወይንም ደግሞ አይምሯችሁ ነፃ ሲሆን፣ ደስተኛ ሲሆን ከሰው ጋር የመግባባት ብቃታችሁ በዛው ልክ ይጨምራል። ይሄ ሰዎችን የመፍራት የማፈር ከሰው የመሸሽ እንደዚህ አይነት ነገሮች እየቀነሱ ይሄዱና በተቃራኒው በጣም ከሰው ጋር ተግባቢ ትሆናላችሁ። ይሄ ከስነ ልቦና አንጻር በጣም ትልቅ ጠቀሜታ ይሰጣቸዋል። እሱ ብቻ ሳይሆን የማገናዘብ ብቃታችሁ ይጨምራል። በነገራችን ላይ መሳቅ ደስተኛ መሆን ስትረስ ሆርሞን ስለሚቀንስላችሁ አይምሯችሁ ከጭንቀት ነጻ ይሆናል። ይሄ ደግሞ አይምሯችሁ በደንብ የማሰብ የማገናዘብ አዳዲስ ነገሮችን የመፍጠር አቅሙ በዛው ልክ እየጨመረ ይሄዳል። በተለይ ይሄ ከስነ ልቦና አንጻር በጣም ትልቅ ጠቀሜታ ታገኛላችሁ በስራ ህይወታችሁ በማህበራዊ ግንኙነት ከሰው ጋር በሚኖራችሁ ነገር፣ በትዳር ህይወት፣ በየትኛውም ነገር አይምሯችሁ በጣም ፈጣን አዳዲስ ሀሳቦች የሚያመነጭ ይሄ የምታገናዝቡ ነገሮችን የምታዩበት መንገድ ከፍ ያለ እንዲሆን ያደርጋችኋል። ይሄ ደግሞ አጠቃላይ ላይፋችሁ ላይ የሚያመጣው የራሱ የሆነ ትልቅ ትልቅ ትልቅ ጠቀሜታ አለ። ስለዚህ ይሄ መሳቅ ደስተኛ መሆን ከአካላዊ የጤና ጠቀሜታውም ጋር ከስነ ልቦናዊ የጤና ጠቀሜታውም ጋር በተ ያዘ እጅግ በጣም አስደናቂ ለውጥ የምታመጡበት አስደናቂ ጥቅም የምታገኙበት ነው። ስለዚህ አንድ ሰው ቢያንስ በቀን ውስጥ ከአስር እስከ ሰላሳ ደቂቃ ቢስቅ በቂ እንደሆነ በበርካታ ጥናቶች ይታያል። ይሄ ማለት ሰላሳ ደቂቃ ባንዴ ትስቃላችሁ ሳይሆን አሁን በ24 ሰዓት ውስጥ ምን ያህል ሰዓት ስቃችኋል የሚለው ሲታይ በየመሀሉ በየመሀሉ የሳቃችሁበት የተጫወታችሁበት ነጻ የሆናችሁበት ደስተኛ የሆናችሁበት ሰዓት ሲታወቅ ቢያንስ ከአስር እስከ ሰላሳ ደቂቃ ደቂቃ በ24 ሰዓታችሁ ውስጥ ወይንም በቀናችሁ ስር የምትስቁ ሰዎች ከሆናችሁ እነዚህን ጠቀሜታ ታገኛላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይሄን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዚያው በያላችሁበት መልካም ጊዜ